ያውስ ከዚህ በኋላ እንደ ቦም ብለሽ ፈንጅ ጭራቅ እንዳንቺ አይነት ክፉ ሰው ግን በፍጹም አላየሁም። እንዳልተሳካልኝ ስታውቂ ቤትሽ ውስጥ የመውጣበትን መንገድን ሳወ እንደዚህ እንደዚህ ጉዳይ አረጋሽ ሄዳን እንኳን ስትጫወት ጭንቅላቷን መቷት። ስትጫወት እኮ ነው። ከዛ ደግሞ ሐኪም ቤት

ማህሌት ሀሰተኛ ገዢዎችን በማሰለፍ ብሩኬን ለማጭበርበር ብታስብም ይህ ያሰበችው ሳይሆንላት ቀርቶ ብሩኬ በሱ በኩል ካገኛቸው ሰዎች ጋራም ተሻሽጦ ጨርሷል። ታዲያ ይህ ሀሳቤ የተሳካልኝ በማለት ደስታውን ሳይጨርስ ወደ ቤት ሲመጣ ግን አስደንጋጭ ክስተት አጋጥሞታል። ይውም ምሳሌ በጠና ታማ አትናገርም፣ አትጋገርም። ምንድን ነው የሆንኩት? ልጄ፣ አሁን እኮ ነገሩ አልቋል፣ ወደ ህክምና ወስድሻለሁ እያለም ክፉኛ ልቡ ተሰብሯል። ታዲያ በዚህም ቅድስት ምን ሆና ነው እያለ ሲጠይቃትም የተጫወተች እንደነበረ ኳስ መቷት በአፍንጫዋ ደም ፈሷት እንደነበረም ነግረዋለች። ታዲያ ካሁን አሁን ትነሳለች እያሉ ሲጠብቁ ምሳሌ ግን በጠና እንደታመመች ነው። ምንም አይነት ምላሽ እየሰጠችም አይደለም። ቅዶ የከሸፈባት ማህሌትም ጉድ ሆንኩ እያለች መሬት እየደበደበች ነው። ራሷን የማትቆጣጠርበት ደረጃም ድርሳ እብድ ሆናለች። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዛ እያልኩኝ ዛሬም ምሳሌ ድራማ ክፍል ሃምሳ አምስትን እንመለከታለን። እንግዲህ በባለፈው ክፍል ብሩኬ ቱ ልሸት ጫፍ እንደደረሰ ለቅድስትና ለምሳሌ እየነገራቸው ነበረ። ምሳሌም በቃ ከዚህ በኋላ ወደ ውጭ ሀገር ይሄዳለሁ ማለት ነው እያለችም አባቷን እየነገረች ነው። እንግዲህ ከጊዜ በኋላ ይኸው ሀሳባችን ተሳክቷል በሚልም ሁላቸውም ደስታ ውስጥ ገብተዋል። በመጨረሻም ብሩኬ ከነዚህ ገዥዎች ጋር ለመፈራረም ወደ ውጭ ወጣ ብሏል። ስንት ፈተና እዚህ ደረጃም እንደደረሰ ለገዢዎች እየነገራቸው ነው። አሁን ግን ፈጣሪ ይመስገን እንግዲህ ልጅን አሳክማለሁ ማለት ነው። ነገር ግን ከዚህ ለመድረስ ብዙ ተሰቃይቻለሁ እያለ ያሳለፈውን ውጣ ውረድ እየነገራቸው ነበረ። በዚህ መካከል ኤፍራታ ትከታተል ስለነበረ ብሩኬ ሆልሽ እየተፈራረመ ነው በማለት ለማህሌት ነገረቻት። ማህሌት በመጀመሪያ ዝናን ቤቱን በስሜ አዙርልኝ ቃል ገብተህልኝ ነበር እኮ? አደራህን እባክህን አሁን ቤቱ ከምሸጡ በፊት እንፍጠን እያለችም እየጨቀጨቀችው ነው። ተይባክሽ እንደዚህ አትጨቃጨቂብኝ በማለትም እያመነጫጨቃት ነው። በዚህ መካከል በተደጋጋሚ ይኸው ልስ ተፈራረሙ አመለጠሽ አይነት ነገር እየነገረቻት ነው። እሷም ቤቴን አጥቼ ባዶዬን ከመቅረቴ በፊት ቶሎ ታደገኝ፣ ይኸው እየተፈራረመ ነው እያለችም ዝናን መጨቃጨቅ ጀምራለች። የሰው ንብረት እንዴት የራስሽ ማድረግ ትችያለሽ በማለት ነው የሰው ንብረት እንደሆነም ጠቆም ለማድረግ ሞክሯል። በዚህ መካከል አንተም እኮ በመጀመሪያ ቃል ገብተህልኝ ነበረ፣ ቃልህን ልታጥፍ ነው ማለት ነው እያለችም ተጨቃጨቀች። በቃ ትጨቃጨቂብኝ እያለ ከማመነጫጨቅ ውጭ እዚህ ግባ የሚባል መፍትሄ ሊሰጣት አልፈለገም። ማህሌትም ያሰበችው ስላልሆነላት በጣም ተናደደች። በመጨረሻም ዝና ገዥ ተብለው የተሰለፉት ከብሩኬ ጋር ያሉት ሰዎች ይህን ወንድም ነው አታስቤ፣ ቤቱ በስምሽ ይሆናል በማለትም ባዶ ህልም ያስጨብጣታል። ይህኔ ማህሌትን በጣም ተደሰተች። እኔ እኮ ይህንን ታደርጋለህ ብዬ አላሰብኩም ነበረ፣ ለካም ያንተ ወንድም ነው። በጣም አመሰግናለሁ፣ ለተናገርኩህ ይቅርታ በማለትም ይቅርታ ጠየቀችው። ሞገሴም በዙሪያ ካሉ ሰዎች መካከል ሉላ ነበረች፣ እሷንም አሳልፍ ሰጠዋት። ብሩክ የማ እንግዳ ስራውን ያውቃል እና እስካሁን አልደወለልኝም በማለት ለዳጣ እየነገራት ነበረ። ዳጣም አይ ተሸማቆ ነው እንጂ አንተን እኮ ከልቡ ምን ጊዜም የሚያስበሃል በጭራሽ ሊተውህ አይፈልግም፣ እያለችም እየገለጸችለት ነው። በጣም ይፈር እንጂ ይሸማገቅ ውድ እኮ ነው የሰራኝ መወዳትን ፍቅሬን አሳልፌ የሰጠው እያለም በጣም እየተመሰለሰለ ነው። ዳጣ ከዚህ ስሜቱ እንዲወጣ የማታደርገው ጥረት የለም ሆኖም ሞገሴ የሉላን መለየት እያሰበ ግን በፍጹም ከልቡ ሊያወጣት አልፈለገም። ቅድስት ምሳሌን እንደተለመደው እንክብካቤ እያደረገችላትና እየተጫዋጉቱ ሳለ ድንገት ተዝለፍልፋ ወደቀችባት። በአፍንጫዋም ደምጣ ቅድስት በድንጋጤ እየተርበተበተችም ለቡሩኬ በተደጋጋሚ ስልክ ብትሞክርለትም ከገዢዎች ጋር እየተነጋገረ ስለነበረ ስልኩን ለማየትም ጊዜ አልነበረውም። ታዲያ በኋላ ሲጨንቃት ለዳጣ ነበር የደወለችው። ዳጣና ሞገሴ አንድ ላይ እየተጫዋወቱ ሳለ ካለበት ሁኔታ ለማውጣት እየተጣጣረች ባለችበት ሰዓት ነው፣ እባክሽን ምሳሌ ታማብኛለች፣ ብሩክም ስልክ እያነሳልኝ አይደለም፣ ቶሎ ድረሽልኝ በማለትም ደወለችላት። ታዲያ የመጨረሻ አማራጭ ስታጣም ወደ ሆስፒታል አንስታ ትወስዳታለች። ከዛም የታዘዘላትን መድኃኒት በመያዝም ይህንን መድኃኒት እንድትወስድም ታደርጋታለች። ሆኖም እንደምንም ብላ አፋን መልቀቃ ትጋታት እንጂ ምሳሌ ግን ምንም አይነት እንቅስቃሴ አልነበራትም። ወደ መኝታ ክፍል ወሰደቻት። ብቻ ቀደስት የምትገባበት ግራ ገብቷታል። በተደጋጋሚ ስልክ የተደወለለት ብሩኬም ወይ ፍንክች ብሏል። ብሩኬ ሙሉ በሙሉ ትኩረቱን ቤቱ ላይ ስለነበረ ያንን ተፈራርሞ ከጨረሰ በኋላ ነበር ወደ ቤት የመጣው። ዳጣም በተነገረችው መሰረት ወደ ቤት እየሮጠችም ትመጣለች። ምሳሌ ክፉኛ አትናገርም፣ አትጋገርም ምን ሆና ነው? አለች ተደናገጠችም። ለቡርኬ ደውይለት በማለትም ተደወለለት። አሁንም እሱ የሚያነስ አይደለም ማለትም፣ ከዝና ጋር ተነጋግራ በቃ ቤቱ በስምሽ ይሆናል፣ ምንም ችግር የለው፣ ሁሉንም ከኔ ጋር ጣየው በማለት ሁል ተስፋ ስለሰጣት ከኤፍራታ ጋር ተመልሳም ደስታዋን እየገለጸች ነው። ይሄው ልሽ ዝና እኮ ነገሩን አሳካለኝ። ከስተኛ ግዢዎቹ ዝና እየላካቸው ነበረ። አንቺ ያየሻቸው የተፈራረሙት እነዛ የዝና መልእክተኞች ናቸው፣ በማለት በጣም እንደዋለላትና አሁንም ቢሆን ከጎኗ ሆኖ ነገሮችን ሊያስተካክልላት እንደሚችልን በደስታ እየገለጸች ነው። ይህንን ማድረግ ከቻልሽ በጣም ጎበዝ ነሽ፣ አደንቅሻለሁ አለቻት። ፍራታ እኔ አንችት ሁሉንም ያሰብኩትን ማድረግ ሳልችል ወደኋላ አልልም አለች። እንዲህ ባጉል ተስፋ እዛ ቤት እየወረቁና እየተጫወቱ ሳለ ድንገት የሚያስደነግጥ ስልክ ተደውሎላታል። ስልኩን አላንሳው ላንሳው እያለች ሙግት ላይ ገብታለች። አንሽለት ትላታለች ፍራታ ቫክሽን አሁን ስልኩን ባነሳው እግዱን ተመልሰሽ አንሽሌ ነው የሚለው፣ በዙሪያው የከበቡት እነዛ ሀሰተኛ ገዥዎች ስለሆኑ እነሱን ወደዛ ዞር አድርጊልኝ ለማለት ይሆናል በማለትም እየነገረቻት ነበር። ለማንኛውም ስልኩን አንሽና የሚለውን ስሚው አለቻት። አላነሳም እያለች እየተግደረደረች ቆየች። በመጨረሻም ስልኩ ተነሳ። ዙሪያ ያሰለፍሻቸውን እነዛ ሀሰተኛ ገዥዎችን ከፊቴ አርቄለኝ እባክሽን ምሳሌ ላሳክምበት እያለም ይነግራታል እንግዲህ አንተ ጀመርክ አይደለ ዛሬ ደግሞ ልመና ገባህ እያለችም እየተሳለቀችበት ነበረ ሳም ያለሽ ነገር ጊው ተሳክቷል እኔ ያንቺ ሀሰተኛ ገዥዎች በጧት በማታ ስልኬ ላይ እየደወሉ ሰላም የነሱኝ እንጂ ቤት እኮ ተሽጧል በራሴ በኩል የማውቃቸው ሰዎች ነበረ በማለትም ይነግራታል። ይህኔ እሷም እርድብናለች የምትጨብጠው የምታደርገው ግራ ገባት። እኔ ማህሌት ጉድ ሆኛለሁ ክብሬን በአደባባይ አስጥቼ ዛሬ ደግሞ ቤቱን ተነጠቅኩኝ፣ እንግዲህ ምን መግቢያለኝ ያለኝ እያለችም ተስፋዋ ተሟጧልና የሚገባው በላይ እብድ ሆናለች። እንግዲህ ምን ማድረግ ትችላለች እያለችም ኤፍራታ ካለችበት ሁኔታ እንኳን ልታረጋጋት አልፈለገችም። ቺ በችግሬ ላይ ችግር ማባባስ ነው የምትፈልገው። በተለይ የተቸገርኩ ጊዜ ደግሞ ዘወር ብለሽ ጥለሽ ነው የምትሄጂ እያለች ምቷን እየወቀሰቻት ነው። ሩኬም እንደዚህ እግዱ ተነስቶለት ቤቱ ስለተሸጠ በደስታ እየቦረቀ ወደ ቤቱ ሲመጣ አስደንጋጭ ነገር ተመለከተ። ማለትም ምሳሌ ክፉኛ ተጎድታ ታማለች። ምንድነው የሆነችው እያለም ተደናገጠ። ምን እንደሆነች አላውቅም ብቻ ደርሳ ግጥም አለችብኝ በማለት ቅድስት እየነገረችው ነበረ። ለምን አትነግርኝም በማለት ይጮህባታል። እሷም በተደጋጋሚ ስልክ እንደደወለችለትና እንዳላነሳላት ትነግረዋለች። ይህኔ ዳጣ አንቺስ ቢሆን ለምን አልተናገርሽም በማለት ዳጣንም ይቆጣታል። እኔም እኮ ተደውሎልኝ ነው አሁን ነው ለማንኛውም አይዞሀት ደንግጥ ምሳሌ እንደው ይሻላታል እያለችም ነበረ ብሩኬ። በስከ መጨረሻም ነገሮቹ ተስተካክለውልኝ አሁን እኮ ልወስድሽ ነው እያላትም ነበር። ክስትና ዳጣም ምሳሌን ወደ ሆስፒታል እንደወሰዷትና ከዚህ በፊት ለሶስት ወር የተቀጠረው ጊዜ አሁን ግን ከአንድ ወር በፊት የማትሄድ ከሆነ ሕይወቷ አደጋ ላይ ይወድቃል እንደተባሉም ይነገረዋል። ይህኔ ብሩኬ ምን ማድረግ አለብኝ እያለም ተጨናነቀ። እርያ ሁኑን ሰላም ድርልኝ ልጄ አለውልሽ ይኸው ነገሮቹ ተስተካክለዋል፣ እያለም ልጁን እቅፍ አድርጎ እያለቀሰ ነው። ስትም ስለምሳሌ ስትናገር እየተጫወተች እንደነበርና ከዛም ኳሱ መቷት በአፍንጫዋ ደም እንደመጣም ትነግረዋለች። ይህኔ በጣም ይበሳጫል። እንዴት ቅድስት እንደዚህ አይነት ስራ ትሰሪያለሽ? ወደ አሁኑ ብትነግሬ ጥሩ ነበር እያለም በተደጋጋሚ የወቅሳት ነው። ምሳሌም ካሁን አሁን ትነሳለች ቢባል በጭራሽ እዛው እንደወደቀች ነው በመጨረሻም እያንዳንዱ ቤተሰብ ድንጋጤ ውስጥ ገብተዋል። ምሳሌ አሁን ላይ በጠና የታመመችም ትመስላለች። በሌላ በኩል ማህሌት እግዱ ተነስቶ ቤቱን ብሩኬ ተረክቦ መሸጥ ስለቻለ እብድ ሆናለች። ለማንኛውም የዛሬው ምሳሌ ድራማ ይህንን ይመስል ነበረ። በቀጣይስ ምሳሌ ትነቃለች ወይስ እንዴት ይሆናል? ምሳሌ የምትነቃ ይመስለኛል፣ ብሩኬም ያሳክማታል። ሌት ትዳሯንና በህልሟ ስታስበው የነበረውን የብሩኪን ቤት አታለች። በመጨረሻም እብድ ሆና ተመልክተናታል። እንግዲህ በቀጣይ ክፍል ይጀላችሁ እስከሚመጣ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።